ጋሽዬ ሩታን አገኛት። እንግዲህ እጅግ በጣም አስገራሚ ነገር ነው የምናየው በዛሬ ቪዲዮ። እጅግ በጣም እንግዲህ ውስብስብ ውስጥ የነበረው የአብርሽና የሩታ ጉዳይ፣ ጋሽዬም እንግዲህ ወደ አዲስ አበባ መጥቶ ያው ሩታን አግኝቷታል። እንግዲህ የአውሩታ ጋር አንዳንድ ነገሮችን አውርቷል። ስለሱም ጉዳይ በሰፊው የምናነሳ ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ አዲስ ያሉ ናችሁ ደግሞ እንደተለመደው ቪዲዮአችን ላይክ አድርጉ። ወደ ጉዳያችን፣ ከሰሞኑ እንግዲህ በጣም ብዙ ነገሮች ተፈጥሯል። እንደምታውቁት በተለይ አብርሽና ሩታ ከተጣሉ በኋላ አብርሽ ወደ ቡታጅራ ሄዶ ያው ከጋሽዬ ጋራ ተገናኝቶም እዛ ሆኖ እንግዲህ ያው ሩታ በጣም ስለታመመች ሆስፒታል ስለገባች ወደ አዲስ አበባ ለመምጣት እንግዲህ ብቻውን ሲሞክር ነበረ። በዛን ሰዓት እንግዲህ ጋሽዬ አብረን እንሄዳለን ሁሉም ነገር መንፈታው በተረጋጋ መንፈስ ነው እንጂ እጅግ በጣም ስሜታዊ ይሆንክ ነው ያ ሁሉ ነገር ደሞ ያጠፋ ካንተ ብቻ ነ። አብረሽ ጥፋተኛ እንደሆነ በቃ መቶ በመቶ እንግዲህ እርግጠኛ ሆኖ ነው የነገሩት ማለት ነው ለአብረሽ። አብረሽ እንግዲህ ምንድነው እስከ ዛሬ ድረስ ያው ጥፋተኛ እኔ ብቻ አይደለም ብሎ ነው የሚያምነው። ያ ነገር ደግሞ ትዳራቸው እንዳይቀጥል አድርጓል። በተለይ እንግዲህ ባሁን ሰዓት ላይ የኔ ጥፋት ብቻ ነው ብሎ እንኳን ወደ ማመን ደረጃ ላይ አልደረሰም። በዛ ላይ እንግዲህ በተደጋጋሚ የሚያወራው እሷም እንዳጠፋች በተለይ የሰው ወሬ እንደ ሰማች ምናምን አድርጎ በደንብ ሲያወራ ነበረ። እንግዲህ በጣም ብዙ ሰው ማዝኖበታል። በተለይ አብርሽ እንደዚህ መረጋጋት አለመቻሉ፣ በተለይ ደግሞ ይቅርታ ሰውም እንግዲህ እስከ መጨረሻ ድረስ አለመሆኑ በተለይ ብዙ ሰዎችን አናዷል። ጋሽዬ እንግዲህ በተደጋጋሚ እየተቆጡት እንግዲህ ይህንን ጸባዩን እንዲያስተካክል በተለይ ደግሞ በጣም እንዲረጋጋ በጣም በተደጋጋሚ ሲያወሩ ነበረ። እንግዲህ በዛሬው ለት ሩታን እንዳገኙ በደንብ መረጃው ደርሶናል። በተለይ እንግዲህ ሩታ ለማግኘት ወደዚህ እንደመጡ ያው እናውቃለን። ሩታን አግኝቶ እንግዲህ አንዳንድ ነገሮችን ከሩታ ጋር አንዳንድ ነገሮችን አውርቷል ጋሽዬ። ባገኘነው መረጃ እንግዲህ ጋሽዬ በጣም ብዙ ነገር ነው ያወሩት። በተለይ ሩታ እጅግ በጣም ሐዘን ውስጥ እንዳለች በተለይ ደግሞ አብርሽ እጅግ በጣም አስቸጋሪ ሕይወት እንድታሳልፍ እያደረጋት እንደሆነ በደንብ በግልጽ ተናግራለች ማለት ነው። እነሱም እንግዲህ ያው ለትዳራቸው ይጠቅማቸዋል ብሎ ያወሩት አንደኛው በተለይ ሶሻል ሚዲያ ላይ የሚለቁት ቪዲዮዎች እጅግ በጣም የተጋነነ ነው። በተለይ እነሱ እንዲጣሉ እንግዲህ ከፍተኛ ድርሻ የወሰደው ሶሻል ሚዲያ ነው። እንደምታውቁት ከዚህ በፊት እንግዲህ ነፃነት በጣም በጣም ትዳራቸው ላይ ችግር ሆና ነበረ። በዛን ሰዓት እንግዲህ መረጋጋት የሚባል ነገር ምንም ፈጽሞ አልታየባቸውም። እንግዲህ መረጋጋት እንደነበረባቸው። ከዛ በኋላም እንግዲህ አብርሽ ያጠፋው ጥፋት የአብርሽ ብቻ እንደሆነ እንጂ የሩታ ምንም አይነት ሩታ እንግዲህ ምንም አይነት ጥፋት እንዳላጠፋች በግልጽ ተናግረዋል ማለት ነው ጋሽዬ። ምክንያቱም ደግሞ እንደሚታወቀው ያው እኛም እንዳየነው ከሆነ አብርሽ በጣም ስሜታዊ ነው፣ ነገሮችን ማገናዘብ አይችልም። በዛ ላይ በጣም ቶሎ በፍጥነት አንዳንድ ነገሮችን ይወስናል። በራሱ መንገድ ብቻ ነው የሚጓዘው፣ ሰው የሚለውንም አይሰማም። ያ ነገር እንዲለያዩ ወይም ደግሞ እንዲጣሉ ከፍተኛ ጥረት ያደረገው ራሱ አብርሽ እንደሆነ እንግዲህ በደንብ አድ አድርጎ ተናግሯል ጋሽዬ። በዛም እንግዲህ ያው ያጠፋውን ነገርም አጥፍቷል። ስለዚህ እግሯ ስር ተንበርክኮ ይቅርታ እንዲጠይቅም በባለፈው ቪዲዮ በደንብ ተናግሮ ነበሩ። በተለይ ለአብርሽ ይህንን ነገር ሲናገሩ አብርሽ ደግሞ የኔ ጥፋት ብቻ አይደለም የሩታም ጥፋት ነው፣ ሩታም እንግዲህ ሌሎችን ሰዎችን ሰምታለች፣ በተለይ ስለኔ አንዳንድ አንዳንድ ነገሮች ሰምታ ወዲያውኑ አምናለች፣ ይሄ ደግሞ ለኔ በጣም ጉዳት ነበረ፣ እኔም ተጎድቻለሁ ብሎ አንዳንድ ነገሮችን ሲያወራ እጅግ በጣም ንዴት ውስጥ ገብቶ ነበሩ። እንግዲህ ጋሽዬ ምክንያቱም በጭራሽ በጭራሽ ከአእምሮ ሊሆን አልቻለም። እንግዲህ አብርሽ ምን እንዳሰበ ማንም አያውቅም። እንግዲህ ለመታረቅ እንኳን መታረቅ ያለበት ሰው እንደዚህ አይነት ንግግር ማውራት የለበትም ብሎ ነው እነሱም የተናገሩት። በተለይ እንግዲህ እንዳያችሁት ከሆነ እንግዲህ ካለፈው ጥፋቱ ምንም አይነት ትምህርት እየወሰደ እንዳልሆነ፣ በዛ ላይ ደግሞ በዚህ ሰዓት እጅግ በጣም በጣም እንግዲህ ቅርታ ጠይቆ ወደ ትዳሩ መመለስ ያለበት ሰዓት ላይ እንደዚህ ወደኋላም ለመመለስ መሞከሩ ወይም ደግሞ ያለፈውን ነገር አንስቶ የኔ ብቻ አይደለም ጥፋት ብሎ እንግዲህ መናገሩ እጅግ በጣም ብዙ ሰው አናደዋል። በተለይ እንግዲህ እንዳያችሁት ከሆነ ቪዲዮ ፖስት ከተደረገ በኋላ ሙሉ ኮመንቱ ማለት ይቻላል አብርሽ በጣም መረጋጋት እንዳለበት፣ አብርሽ ብዙ ነገሮችን እያጠፋ እንደሆነ፣ አብርሽ በጣም በጣም ደግሞ ስሜታዊ እንደሚሆንና ስሜቱንም እንግዲህ የሚገልጽበት መንገድ እጅግ በጣም የሚያሳዝን መሆኑ በተለይ በጣም ብዙ ሰዎች ሲያወሩ ነበረ። በተቃራኒው ደግሞ እንግዲህ አብርሽ የሚደግፉ በጣም ብዙ ሰዎችም ተከስቷል። ሩታ ማበዛች። ከዚህ በላይ እንግዲህ ምን ምን ያደርግ ይሄ ልጅ? በጣም እንግዲህ ለምኗታል። በጣም በተደጋጋሚ እንግዲህ ብዙ ሰዎችም ሲለምኗት ነበረ። እንግዲህ ለምን ለምንድነው እስካሁን ድረስ እንግዲህ ቅርታ ያላደረገችው ወይም ደግሞ ምንድነው እንደው የደበቁት ነገር በተለይ ለእኛን የደበቁት ነገር አለ ማለት ነው ብሎ እጅግ በጣም ብዙ ሰው ደግሞ በእነሱም በተለይ በሩታ በጣም ብዙ ሰው አዝኖ ነበረ። እንግዲህ በጣም ነገሮች ተጋግሎ ወደማይፈለግ አይነት መንገድ ሄዶ ነበሩ። ጋሽዬ እንግዲህ መምጣታቸው እጅግ በጣም ጥሩ ሆኗል። ምክንያቱም ሩታን አነጋግሯል። እንግዲህ ሩታንም ሲያወራት በተለይ በተረጋጋ መንፈስ ነው ከእሷ ጋር ያወሩት። አንዳንድ ነገሮችን ለመፍታት እንግዲህ ቃል ገብተዋል ማለት ነው። ብቻ አይደለም አብርሽም ይቅርታ ተንበርክኮ እንዲጠይቅ እንግዲህ በደንብ በደንብ አድርጎ በግልጽ ለአብርሽ ተናግሯል። ያ ነገር ደግሞ በትክክል እንግዲህ ካደረገ አብርሽ ወደ ትዳሩ እንደሚመለስ እርግጠኞች ነን ማለት ነው። እንግዲህ ውዴ ቻና ላይ ቤተሰቦች እጅግ በጣም ብዙ አዲስ ነገሮች በዚህ ሳምንት እንደሚፈጠሩ እርግጠኞች ነን። ምክንያቱም እንግዲህ ከሰኞ በኋላ ያለው ነገር በጣም ብዙ ነገሮች ምንጠብቅበት ነው። በተለይ ስለ ሀይሚና ስለ ብሩኬ ጉዳይ እጅግ በጣም ውስብስብ ነገር ውስጥ የገባ ምን ላይ ደረሱ? ምንድን ነው የሚፈጠረው? ቀጣይ የሚለውንም አብረን ምንና ይሆናል። አሁን ደግሞ እንግዲህ ያው የሰማነውም ሌላ መረጃ አለ፣ በተለይ ስለ ፍቅርና ስለ ፉፉ አዳዲስ ነገሮችም ተከስቷል። በፊት እንግዲህ የነበራት የፍቅር ስሜት ተቀስቅሷል ብሎ ፉፉም አንድ ቪዲዮ ሰርቶ እንደነበረ በደንብ እናስታውሳለን። ፍቅር እንግዲህ ካብርሽ ጋራ እስካሁን ያልጨረሰች ነገር አለ ምናምን ብሎም አንድ ቪዲዮ ሰርቶ ነበረ። ይሄ ነገር ፕራንክ ይሁን እውነት ይሁን ተከታተል ይሆናል። እሱ ብቻ አይደለም። እንደምታስታውሱት እንግዲህ የሃይሚና የብሩኬ ጉዳይ ደግሞ እጅግ በጣም ነገሩ ተባብሶ ወደ ቡታጅራም ብሩኬ እንደሄደ በዛ ላይ ደግሞ ቪዲዮዎችም እየሰሩ እንዳልሆነ ለማረጋገጥ ችለናል። እንግዲህ ይሄ ነገር ጋሽዬ እንደሚፈቱ እርግጠኞች ነን። ጋሽዬ ሁሉንም ነገርም እየፈቱ ነው። እስካሁን ድረስም እንግዲህ በተለይ የጋሽዬ ልጆች እጅግ ከባድ ሁኔታ ውስጥ እንዳሉ ለመረዳት ችለናል ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች ለ በዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። አዲስ ያልሆናችሁ ደሞ እንደተለመደው ቪዲዮችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልን። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ የሆነላችሁ